ሓያእ ከጥንካሬ ጋር አይጻረርም። ሓያእ መብትን ከመጠየቅና ግዴታን ከመወጣት አይከለክልም። ሓያእ ሲባል አንዳንዶች የሚረዱበት መልኩ የተለየ ሊሆን ይችላል። ሴት ልጅ ሓያእ ውበትዋ ነውና ሓያእ ታድርግ ሲባል ክንፉ እንደተሰበረ አሞራ አንገትዋን ደፍታ ደካማ ሆናና ራስዋን ጥላ ትንቀሳቀስ ማለት አይደለም። ሓያ የኢማን መገለጫ ነውና ወንዶች ሃያ ያድርጉ ስንልን በሁሉም ነገሮች ውስጥ ይለሳለሱ፣ ነገሮችንም አይተው እንዳላዩ ይለፉ ማለት አይደለም። ሐያ ማድረግ የሙሉእነት መገለጫና በራስ የመተማመን ባህሪ ማንጸባረቂያ ነው። ድክመት ግን በተቃራኒው የጉድለት ባህሪ መገለጫ ነው። ሐያ ሙሉእነት ነውና ፈጽሞ ጉድለት ሊሆን አይችልም። ሴት ልጅ በቤት ህይወቷ ልጆቿን ስታሳድግም ሆነ በሌሎች ጠንከር ማለት ባለባትና ሐቅን ማሳየት በሚገባት ቦታዎች ላይ ሁሉ ጠንካራ መሆን ይጠበቅባታል። በጥሩ ለማዘዝና ከመጥፎ ለመከልከል ጠንካራ መሆን ይጠበቅባታል። ዓይኗን ወደ ሓራም ነገር ከመወርወር ጠንቃቃ፣ እውነትን በጥልቀት በማየት ጠንካራ መሆን ይኖርባታል። ባልዋ መስመር የሳተ አሊያም ያጠፋ እንደሆነ እጁን የምትይዘው ጠንካራ ሴት መሆን ይኖርባታል። ለአላህ ዲን ለመስራትም ሆነ ወደ አላህ ስብሐነ ወተዓላ መንገድ ለመጣራት በሚደረገው ትግል ላይም ጠንካራ መሆን ይኖርባታል። የትም ቢሆን እውነትን በመናገሩ ረገድ ደፋር መሆን ይኖርባታል። ሴት ልጅ ሐያእዋ ጥንካሬዋንና ብርታቷን ሊደብቅባትና ሊሸፍንባት አይገባም። መጠንከር ባለባት ቦታ ላይ መጠንከር፣ ለስላሴ በሚያስፈልግበት ቦታ ላይ መለስለስ የመልካም አማኝ ባህሪ ነው። አንዳንድ ሴቶች ባዕድ ወንድ እጃቸውን የዘረጋላቸው እንደሆነ በይሉንታና በእፍረት ታስረው ላለመጨበጥ ያፍራሉ። ሂጃባቸውን አስተካክሎ ለመልበስ የሚያፍሩም አሉ። አላህ ሌሎች ደግሞ ሰው እየታማ እያዩና እየሰሙ ሁኔታውን ማውገስ ሐያ ይዟቸው ዝም የሚሉ አሉ። በዚህ አይነቱ ቦታ ላይ የሚደረግ ሐያ ፈጽሞ ሐያ ሊሆን አይችልም። የአላህን ስብሐነሁ ወተዓላ ህግጋት ከመፈጸም አኳያል ሐያእ ማድረግ የለም። በሌላ በኩል ደግሞ ወንዶችም ሐያእ ማድረግ ይኖርባቸዋል። እውነትን እውነት፣ ሐሰትን ሐሰት ለማለት በሐያእ ማሳበብ የለባቸው። ያጠፉትን ለመምከር፣ የተሳሳቱትን ለመመለስ ትልቅ ሰው ነው እንዴት እመክረዋለሁ ማለት የለባቸው። ሐያእ ሲባል ለሴቶች ብቻ የታዘዘና የተመከረ ባህሪ አድርገው መውሰድ የለባቸው። ሚስቶቻቸውን ሲበድሉ፣ ሐቃቸውን ሲያጓድሉ

ከአላህ ስብሓነ ወተዓላ ሓያእ ማድረግ መሰረታዊና ወሳኝ የሆነ ነገር ነው። ሓያእ ማድረግ የሚገባው ከአላህ ስብሓነ ወተዓላ ነው። ይህ መሠረታዊ ነገር ጠቃሚ ነውና መያዝ ይገባል። ዑበይድ ኢብኑ ዑመይር እንዲህ ብለዋል፣ ከሰው ሓያእ ከማድረግ ይልቅ ከአላህ ሓያእ ማድረግን ምረጡ። በአጠቃላይ ማለት የተፈለገው ሴት ልጅ ከጠንካራ አቋም ጋር ጠንካራ ሓያእ ሊኖራት ይችላል። ሐያ እና ጥንካሬ የሚጋጩ ነገሮች አይደሉም። ሁለተኛ፣ ሐያ እና ከባል ጋር በመልካም ሁኔታ መኗኗር። ሐያ ሴትን ልጅ ከባሏ ጋር በመልካም ሁኔታ እንዳትኗኗር ይከለክላት ይሆን? ትክክለኛ ሙስሊም ሴት ዲናዋ የሚያዝ የሚከለክለውን፣ የሚወድ የሚጠላውን የምታውቅ ብልህ ናት። የሁሉንም ነገር አያያዝ ታውቅበታለች። ማድረግ ያለባትንም ነገር በጊዜውና በተገቢው ቦታ ላይ ታደርጋለች። ከባል ጋር መልካም መሆንንና በመልካም ሁኔታ መኗኗር ዒባዳ ነው፣ ያውም ትልቅ ዒባዳ ነውና ይህንንም በሚገባ ትወጣለች። እስቲ ይህች ሰሓቢያ ለነቢዩ ዓለይሂ ሰላቱ ወሰላም የምትላቸውን እንስማ። እስማዕ ብንት የዚድ የምትባል አንዲት የአንሣር ሴት ወደ አላህ መልክተኛ ዓለይሂ ሰላቱ ወሰላም ዘንድ መጣች። እንዲህም አለቻቸው፤ አንቱ የአላህ መልክተኛ ሆይ እናት አባት ፊዳ ይሆንሉት እኔ ሴቶች ልከው ነው ወዳንቱ የመጣሁት በምስራቅም ትሁን በምዕራቡ ዓለም ርቃ ያለች ሴት እኔ አሁን የምጠይቀውትን ነገር የምታንጸባርቅ መሆኗን ልነግሮ እወዳለሁ አላህ Subhanahu Wa Ta'ala ወደ ወንዶችም ወደ ሴቶችም ነው የላከውት እኛም በአላህ Subhanahu Wa Ta'ala ና በአንቱም አመነን እኛ ሴቶች የምንሳተፍበት ነገር ውስንና በቤት ውስጥ ብቻ የተገደበ ነው። ቤቶቻችሁን እንጠብቃለን፣ ስሜቶቻችሁን እናስተናግዳለን፣ ልጆቻችሁን በሆዳችን እንሸከማለን። እናንተ ወንዶች አንድ ላይ በመሰብሰብና በጀማዓ ሰላት በመገናኘት የቀብር ሥነ ሥርዓት ላይ በመታደም በሽተኞችን ዞራችሁ በመጠየቅ በየአመቱ ሐጅ በማድረግ ከዚያም በበለጠ ደግሞ በአላህ መንገድ ላይ በሚደረገው ትግል በጂሃድ በመሳተፍ ከኛ የተሻላችሁ ናችሁ። አንድ ወንድ ለዑምራ አልያም ለሐጅ ወይም ለጂሃድ የወጣ እንደሆነ እቤት ቁጭ ብለን ንብረቶቻችሁን የምንጠብቀው ልጆቻችሁን የምናሳድገውና ልብሶቻችሁን የምንፈትለው እኛ ነን። አላህ ለዚህ ለእናንተ ከሰጣችሁ መልካም ነገር ምንዳው ለእኛም ይደርሰን ይሆን? ነቢዩ ዓለይሂ ሰላቱ ወሰላም ዞር በማለት እየተናገሩ ከዚህች ሴት በበለጠ መልኩ ስለ ዲኗዋ ጉዳይ የምትጠይቅ ሴት ትኖራለች ብላችሁ ትገምታላችሁን አሉ። የአላህ መልእክተኛ ሆይ ፈጽሞ በዚህ መልኩ የምትጠይቅ ሴት ትኖራለች ብለን አንገምትም አሉ። ነቢዩም ዓለይሂ ሰላቱ ወሰላም አስማእ ሆይ፣ እወቂ የምነግርሽንም ያሽ ከኋላሽ ላሉት ሴቶችም ንገሪ። ሴት ልጅ ለባሏ የምታደርገው መልካም ነገርና የሱን ውዴታ ለማግኘት የምታደርገው ጥረት

በሰው ብታስጠይቅ ሐያ አጣች ሊባል አይችልም። እንዲያውም ጎበዝ ያወቀችበትና የነቃች ነው መባል ያለባት። የምእመናን እናት የሆነችው እናታችን እመት ኸዲጃ رضی الله عنها ያደረገችውን እዚህ ላይ በምሳሌነት ማንሳት ይቻላል። ነቢዩ አለይሂ ሰላቱ ወሰላም ከኸዲጃ አገልጋይ ጋር ሆነው ለንግድ ሻም አገር በሚመላለሱበት ጊዜ የርሳቸውን መልካም ባህሪ

አነስ ዘንድ ነበርኩኝ ሴት ልጁ እሱ ዘንድ ነበረች አነስ እንዲህ አለ አንዲት ሴት እንዲያገቧት ብላ ለነብዩ አለይሂ ሰላቱ ወሰላም ራሷን ሰጠች የአላህ መልእክተኛ ሆይ ሊያገቡኝ ይችላሉን አለቻቸው የአነስ ልጅም ይህን ስትሰማ ምንዋ ሐያ የሌላት መጥፎ ሴት ናት አለች አነስም እሷ ካንቺ ትበልጣለች ነብዩን አለይሂ ሰላቱ ወሰላም ስለተመኘች እንዲያገቧት ጠየቀች ምን አጠፋች አላት ቡኻሪ ዘግበውታል። ኢብኑ አልሙለቀን ረሒመሁላህ ሴት ልጅ መልካም ነው ብላ ያሰበችውን ሰው እንዲያገባት መጠየቅ ትችላለች። ይህንም ያደረገችው ለመልካምነቱ፣ ጥሩ ሰው በመሆኑ፣ ባለው ዕውቀትና ክብር፣ አልያም ለሌላ ሊሆን ይችላል። ይህ የሚያሳፍርም ሆነ የሚያስነውር ነገር አይደለም። እንዲያውም መልካም ነገር ለማግኘት ያላትን ጉጉት የሚያመላክት ነው። ለዚህም ነው አነስ ስለዚያች ሴት ሁኔታ ሲገልጹ ለልጃቸው እሷ ከአንቺ ትበልጣለች ያሉት ብለዋል። ይህ ሁሉ ሲሆን ግን በአደባባይና ሰውየውን ሊያሳፍርና ሊያሸማቀቅ በማይችል በሥነ ሥርዓትና በክብር መሆን ይኖርበታል። አራተኛ መሸጥና መግዛት። ሴት ልጅ ከዚህ በፊት ያሳለፍናቸውንና ያነሳናቸውን ነጥቦች መሠረት ባደረገ መልኩ ሱቅ አሊያም ገበያ ወጥታ ያለምንም መሸማቀቅ መሸጥና መግዛት ትችላለች። ይህ ሁሉ ከሐያእ ጋር የሚጻረር አይደለም። የሐያእ ተጻራሪ የሚሆኑ የምታሳየው መጥፎ ባህሪ ካለ ነው። ስለሆነም ሒጃቧን፣ ምላሷንና ክብሯን ጠብቃ ረጋ ባለ ሁኔታ ስራዋን መስራት ትችላለች። ቀደምት ሰለፍ ሴቶችም ይሸጡ ይለውጡ ነበር። ማንም የከለከላቸው አልነበረም። ዋናው ሸሪዓን በጠበቀ መልኩ ራሷንም ሆነ ሌላውን ከፈተና ባራቀ ሁኔታ መሆን አለበት። አምስተኛ ሐያ አንገብጋቢ የሆኑ ሃይማኖታዊ ጥያቄዎችን ከመጠየቅ ሰውን አያግድም። ሐያ ሁሉ ነገሩ መልካም ነው። ሐያ ማድረግ ባለበት ቦታ ላይ ሐያ ያደረገ ሰው አተረፈ እንጂ ከሰር አይባልም። ሐያ በዲንም ሆነ በዱንያ ጉዳዮች እጅግ ወሳኝና አንገብጋቢ የሆኑትን ነገሮች ከመጠየቅ የሚያግድም አይደለም። ቀደምት የሶሓቦች ሴቶችም በዲን ጉዳዮች የከበዳቸውንና ያልገባቸውን ነገር ከመጠየቅ ወደ ኋላ ያሉበት አጋጣሚ የለም። እናታችን ዓኢሻ ረዲየላሁ ዐንሐ እንዲህ ትላለች። የአንሳር ሴቶች በእርግጥም ምርጥ ሴቶች ናቸው። ሐያአቸው ስለ ሃይማኖታቸው ጉዳይ ከመጠየቅ ምንም አላገዳቸው። ከኡሙ ሰለማ ረዲየላሁ ዐንሐ እንደተወራው ኡሙ ሱለይም ረዲየላሁ ዐንሐ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ዘንድ መጣችና የአላህ መልእክተኛ ሆይ፣ አላህ እውነት ከሆነ ነገር ሐያ አያደርግም። ሴት ልጅ ኢሕቲላም ባደረገች ጊዜ ሰውነቷን መታጠብ ይኖርባታልን? አለቻቸው። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አዎን፣ ፈሳሽ ካየች አሏት። ቡኻሪ ዘግበውታል። ኢብኑ አልሙለቃን ይህ የሚያመላክተን ከዲን ጉዳይ ማፈር የሌለብን መሆኑን ነው። በአምልኮ ተግባራት ላይ የሚያግዙንን ነገሮች ለመጠየቅ ማፈርም ሆነ ማንገራገር አያስፈልግም። በዚህ ጉዳይ ላይ ሐያእ ማድረግ በእጅጉ የተጠላ ነው ብለዋል። ሙጃሂድ ረሒመሁላህ በሐያእ ምክንያት ያልገባውን ነገር ለመጠየቅ የሚያፍር ተማሪ ይህ ሐያ ውብ ጎዳው እንጂ አይጠቅመው ብለዋል። በርግጥም እም ኩራተኛም ሆነ ሐያእ የሚያደርግ ሰው እውቀት ማግኘት አይችልም። እስቲ ይህን ታሪክ እንመልከት። ጃዕፈር አሳኤዕ እንዲህ ይላሉ በአቢ ዓብድላህ

ለሌሎችም ተርኩ ጠቃሚ ነውና አሉ። በመጨረሻም በተለይ ለሙስሊሟ ሴት ምክር ማስተላለፍ ፈለግን። ውዷ እህቴ፣ ፈተናዎች ከወዲያ ወዲህ በመብዛታቸው ምክንያት በዛሬው ዘመን ዲንን መያዝ ፍምን የመጨበጥ ያክል ከብዷል። በእርግጥም ብዙ ብዙ ነገሮች ተለዋውጠዋል። ሆኖም ግን መቼም የማይለወጠው ዲን ብቻ ነው። ጊዜ ተለውጧል ተብሎ የማይለወጠውና መሻሻልም የማይደረግበት ከሰማይ የተሰጠን የዲናችን ህግ ነው። መልካም ስነ ምግባራት ትርፍ እንጂ ኪሰራ ኑሯቸው አያውቅም። ሐያእ ሁሉ ነገሩ መልካም ነው። የቱን ያህል ፈተናዎች ቢበዙም ዲንን አጥብቆ ከመያዝ ውጪ ምንም አማራጭ የለም። ብቻሽን ብትቀሪም እንኳን ሐያእ በሰማይ በምድር የተመሰከረለት ታላቅ ስነ ምግባር ነውና ሐያእሽን በርትተሽ ያሽ አደራሽን ጨዋ ቁጥብ